አሰላሙ ዓሌይኩም ረህመቱላህ ወበረከቱ ድና፣ የተከበሯቸው የቻናል ቤተሰቦች ሰላም ብያለ፣ ወዶችዬ እንዲሁም እነዚህ ቻናል አዲስ ካላቸው ሰብስክራይብ፣ ላይክ፣ ሸር አድርጎ ነበረችሁም እንደተለመደው አበረታቶ። እንግዲህ ሁላችንም እንዳየናቸው አህሙና ፈኪሀ ሰሞኑን በቃ ደስታ በደስታ ሆነዋል ማለት ይቻላል። ቤት ተሰጥቷቸዋል ማለት ነው፣ ያው ተሰቷቸዋል ነው የሚባለው ምክንያቱም ስልሳ ፐርሰንት ያኔ ተከፍሎላቸዋል ማለት ነው። የቀረው አርባ ፐርሰንት ነው። እሷን ደግሞ እየሰሩ መክፈል አይቀታቸው ማለት ነው። ያኔ ዋው፣ ደስ ይላል ማለት ነው። ማነው ደስ ያለው? እነሱ አንድ ላይ መኖር፣ አንድ ላይ እንዲኖሩ የሚፈልግ ሰው ነው። እንግዲህ ስልሳ ያበረከተላቸው ማንም እንደሆነ አልታወቀም፣ ግን የእነሱ ፋሚሊ የሆነ የአህሙና ፈኪ አንድ ናቸው። የአህሙ ፋሚሊ የፈኪ ነው፣ የፈኪ እንደዚ የአህሙ ናቸው ማለት ነው። ያኔ ግን የፈኪ ናቸው እየተባለ ነው። ለማንኛውም የፈኪም ሆነ የአህሙም ሆነ ያው አንድ ላይ እንዲኖሩ ይፈልጋሉ ማለት ነው። ለዛ ነው እንግዲህ ቤስታ የተበረከተላቸው። በመታደል በአሁኑ ሰዓት የቤስቶ ታስባቸውታል። እና በጣም እድለኛ ናቸው ብዬ አስባለሁ። እናንተስ ምን ትላላችሁ? ደስ ካላቸው ኮቪድ ላይ አሳውቁን። እንደዚህ በቅር ቤት ስጦታ መሰጠት፣ ዋው ደስ ይላል። በጣም ብዙ ሰው ይወዳቸዋል። በእርግጥ ግን ሰብስክራይባቸውን የትን እያለ ነው የሄደ ነው፣ ትንሽ ብዙም ባይሆን ግን በቅርቡ ሁለታቸውም እህሙ ወደ ሁለት መቶ ሰሙን የመቶ ሺ ይገባሉ እያስባለሁ እኔ በጣም ደስ ብሎኛል። ቤት ስለ መጀመሪያ ግን ፕራንክ ያን ማለት አንዳንድ ጊዜም ፕራንክ ማድረግ እንደዚህ አጋጣሚ ያመጣል ማለት ነው። የብሬን ነው የምላቸው መጀመሪያ ፕራንክ አርጓት ነበርና ያን ያየሰው ነው እንትን ያለ የሸለማቸው ማለት ነው እና ፈኪ በጣም ተናዳ ነበረ፣ እና እሷ እንድትናደድ የማይፈልግ ሰው ነው። እንግዲህ ቤተሰቦቿም ሊሆን ይችላሉ አይታወቅም። ማለት የእሷ ናቸው ትሉ ስለሰማሁ ነው እንደዛ ያልኩት ይቅርታ። እና ተድናቂያቸውም ሊሆን ይችላል አይታወቅም። ግን ተመዳዊ ቀመም ጋር እንዳታገናኙት የመዳዊ ቀመመችም ቤት ሽልም አትችልም። ልክ እንደና ብረሽ ቀንታችሁ እንደዛ እንዳታረጉ ብዬ ነው ማለት ነው እና መኪናም እኮ ገዝቡ ተብለን ነበረ ማለት ነው እና ቤትም ለመግዛት አያንስም ብላችሁ የተመድን ቆም ጋር እንዳታያይዙት። እንግዲህ ለነገሩ ድርጅት ለጋ ለአዎ ድርጅት ጋር ምናምን ነው እንትን ያሉት የተፈራረሙት። እና ብቻ በጣም ደስ ይላል። ዋው በጣም ትልቅ ነገር ነው የቤት ሽልማት የምር። እና በቅርቡ ቤታቸው ገብተው እናያቸዋለን። ግን የምርነት ልጆች ሊገቡ አስበዋል እንዴ እኔ እኮ ዝም ብዬ ለቪዲዮ ምናምን መስሎ ነበረና አሁን እንኳ እንደዛ አይመስለኝም። ብቻ ደስ ስላልቀጠሉበት እውነቱን ለመናገር ኢንሻላህ ለከርሞ እህሙ ሀጅ ይመጣል ብዬ አስባለሁ። ከቤተሰቦቹ ጋር በተደጋጋሚ ሀጅ ማድረግ እንደሚፈልግ ተናግሯል። ዋው ደግሞ ደስ የሚለው ይሳምና ማን ነው? ያኛውን እንደ ሰሙ ጠፋኝ እንዴ? ከታተለው እኮ ነበር ብቻ። ሀጅ መጥተዋል። ማሻላህ ተባረካላህ እንዲ ጨምርላቸው። እና አንዳንድ ጊዜ ምናምን እንደዚህ አለን ስናስታውስ በጣም ደስ ይላል። አንዳንድም ሳይሆን ሁሌ የሚሆን ግን እንደዚህ ቶብ ላይ ምናምን ትንሲሉ ትንሲሉ በቃላ አደለ፣ ፈጣሪያቸውን የሚፈሩ ምናምን አንመስላቸውም እና አይመስሏቸውም እና የምር በጣም ነው ያኮሩ ማለት ነው። እና በተለይ በአሁኑ ሰዓት በጣም ውድ ነው። ኢትዮጵያ ወደዚያ ሀጅ መምጣት ማለት ነው። ያው ግን ግማሹ ሲመለሱ ይከፈላል መሰለኝ እንጂ አምስት መቶ ሺ ምናምን ነው ብለዋል። ለመምጫ ብቻ ማለት ነው ግን ለተመላሾች ግማሹ ብር ይከፈላል ብለዋል። ይገርማል። እኔ ግን የማውቀው ሰማንያ ሺ ምናምን እንደ ሰባ ሺ ሰማንያ ሺ በሆነበት ጊዜ ነበረ ስለ ሀጅ የማውቀው አሁን ለአንድ ጊዜው አምስት መቶ ሺ እንዴት፣ ሀዋላ ጨመረ ቢባልም እኮ የዚን ያህል አዘለሌ ወጣ ይገባም ማለት ትንሽ ነው እንጂ የጨመረው፣ ብዙ ጨመረም ግን አምስት መቶ ሺ በጣም ይበዛል። ግን በእርግጠኝነት እንደዚያ ያደረጉት አንዳንድ ሰዎች እየመጡ እየቀሩ ስለሆነ ለዛ ይመስለኛል። ለተመላሾች ደግሞ መልስ ይመለስላቸዋል። አያችሁ፣ ለዛ ይመስለኛል እና ብቻ አምስት ሺ የሚሆን ማለት አምስት መቶ ሺ የሚሆን ተዛም በላይ ይሁን ሀጅ ማድረግ በጣም ትልቅ ነገር ስለሆነ እድለኛ ናቸው ብዬ ነው የማስበው። እና አላህ ይጨምርላቸው። እህሙም እንሻላ ለክርቦ ይመጣል ብዬ አስባለሁ። ባለ ፈቃድ በጣም በተደጋጋሚ ሀጅ ማድረግ እንደሚፈልግ ተናግረዋል። ከቤተሰቦቹ ጋር ነው እኛንም እንግዲህ አለየው ፍቀን እዚህ ሆነን ብዙ ልጆች ያላደረግን አለን ግን ደግሞ እንሻላህ ባላ ፍቃድ ሁላችንም ሀጅም ዑምራም ሁሉን ነገር አድርገን ወደ ሀገራችን እንሄዳለን ብዬ አስባለሁ ከኢትዮጵያ ይህን ያህል እየከፈሉ እየመጡ እኛ ዝም ከሆነን አይደብርም ዑምራ እንኳ ሁላችንም አድርገናል ብዬ አስባለሁ ግን ሀጅ ነው ትንሽ ከበድ የሚል እንሻላህ ባላ ፍቃድ አሁን መካና ጅዳ ሰዎችም የተገጣጠመ ስለሆነ ሴት እንድንሆን ማለት እኔ ስለዚህ እንትን ልይን ትባልልም፣ ግን ተዝን ተነስተን ብናረግ ችግር የለውም ብዬ አስባለሁ። ፈተዋ ስለሰማሁኝ ነው። ጠይም ደግሞ ፈተዋ ሰጭመሽል እንዳትሉኝ። ሰምታችኋል ማለት ብዙዎች አላደረግ ነው። በዛ ምክንያት ነው ብዬ ነው ብቻችን ፊልም ማድረግ ስለማንችል ነው። ሴት ወይ ማለት ነው። ለዛ ነው እንጂ ሀጅ ማድረግ ማንም የማይፈልግ ሰው የለም። ብቻ በጣም ደስ ብሎኛል፣ እነ ሳም መጥተው ሀጅ ስላደረጉ ማለት ነው። ይመጣሉ ቤት ትዝ አላለኝም ነበር። ማሻላ እና ብረሽ ዱባይ፣ እነ ሳም ደግሞ ደስ አይልም። ግን እኔ ያሙ ነበር። ዘንድሮ ይመጣል ብዬ የጠበቅኩት ግን ዘንድሮ አልመጣም። አይታወቅም፣ ግን ወደፊት ሊመጣ ይችላል። ሀጅ እኮ ገና ነው። ሊመጣም ይችላል።